መጓዝ፣ ያልታየን ዓለም ማሰስ፣ እግር እስኪላጥ መገስገስ፣ ያኔ ነው ሕይወት። ምጥም፣ ከወንዙ እንጂ ከኩሬ የጠጡት ጥምን አይቆርጥም። ይህ የዓለማችን እጅግ መሳጩ የጉዞ ታሪክ ነው። በጎርጎርሲያኑ 1325 የመስቀል ጦርነት ካበቃ በኋላ ኢብን ባጡጣ የተሰኘው ሞሮካዊ ወጣት ሐጅ ለማድረግ ከትውልድ ከተማው ተነሣ። ይህ የኢብን ባጡጣ ጉዞ ግን በሐጅ ብቻ አላበቃም። የዛሬ 650 ዓመታት ግድም የነበረውን የሚታወቀውን ዓለም ከጫፍጫፍ አካለለ። ጉዞ በአጠቃላይ 29 ዓመታት ፈጅቷል። ከ120 ሺህ ኪሎ ሜትሮች በላይ ተጉዟል። ይህም ስመጥሩ ቬኔሲያዊ ተጓዥ ማርኮ ፖሎ ከተጓዘው ከሦስት እጥፍ በላይ ማለት ነው። አሁን በዘመናዊ ካርታ ላይ ያሉ አርባ ሀገራትን አዳርሷል። በጉዞ ላይ ያልሆነው ያላጋጠመው ነገር የለም። መታተኞች፣ ጻድቃኖች፣ አደ ኮብሬ፣ ጨፋሪዎች፣ ከሦስት አህጉራት የመጡ ተጓዦች፣ ሌሎች በርካቶችንም አግኝቷል። በጉዞ ላይ ምሁር፣ ነጋዴ፣ ተማላይ እንዲሁም ጦረኛ ሆኗል። እብዱ ሥልጣኖች አስረውታል። አስር ጊዜ አግብቷል። ስፍር ቁጥር የሌላቸው ቁባቶች ነበሩት። እናም ከ29 ዓመታት ጉዞ በኋላ የኢብን ባጡጣ ወደ ትውልድ ከተማው ታንጀር ተመለሰና ታሪኩን በዝርዝር ጻፈው። ይህን የኢብን ባጡጣን ጉዞ ታሪክ ሳነብ በስሜት አበድኩ ይላል የአረብኛ አጥኚው ተጓዡና ደራሲው ቲም ማኪንቶሽ ስሚስ። ይህ ሰው በኢብን ባጡጣና በጉዞ ታሪክ ላይ መጽሐፍቶችን የጻፈ ኤክስፐርት ነው። የኢብን ባጡጣ አሁንም ድረስ በዙሪያ ያለውን መልከ ብዙን የሙስሊም ዓለም ነው የገለጸው፣ የሚለው ስሚስ፣ ከሙስሊሙ ዓለም ውጭ ላሉ በርካቶች ግን ይህ እውነት ከተሳሳተ መረጃና ከእውቀት እጥረት ጀርባ ተሸፍነዋል ይላል። እናም ከዚያን ጊዜ አንስቶ የኢብን ባጡጣ የገለጸው የተለየ ማራኪና አቃፊ የሙስሊም ዓለም አሁንም ድረስ መኖሩን ለማረጋገጥ የእርሱን ዱካ ተከትዬ ለማየት ተነሣሁ፣ ይላል። ይህች ሰንዓ ነች፣ የየመን ዋና ከተማ። የእርስ በርስ ጦርነት አውድማ መሆኗን ይሆናል የምታውቁት። ለእኔ ግን ቤቴ ነች። አረብኛ ለማጥናት ከሃያ አምስት ዓመታት በፊት መጥቼ በዚያው እዚሁ ሰምጬ ቀረው። አሁን ከግማሽ በላይ የመኒ ነኝ። አንዳንዴ እንግሊዛዊነት የሚሻቸው ነገሮች እየመጡብኝ ቢያስቸግረኝም የተቀረው የመናዊነቴ ግን ክፍተቱን ይሞላልኛል ይላል። የኢብን ባጡጣ ኤክስፐርት ቲም ስለ ኢብን ባጡጣና ስለ ጉዞዎቹ ለበርካታ ዓመታት አጥንቷል። እንደ እርሱ ግምት በታሪክ ታላቁ ተጓዥ መባል የሚገባው ነው፣ ግን ደግሞ የሚገባውን ያክል አልታወቀም። ምናልባትም የተጓዘው በአብዛኛው በሙስሊሙ ዓለም ውስጥ ስለሆነ ይሆናል። ከ120 ሺህ ኪሎ ሜትሮች በላይ ያካለለው የኢብን ባጡጣ ጉዞ የዘፈቀደ ይመስላል እንዳሻውን የተጓዘው የተጓዘበት ዘመን የእስልምና ወርቃማው ዘመን በሚባለው ውስጥ ነው። ከሚታወቀው የዓለም ክፍል ግማሽ ያክሉ በሙስሊሞች ይተዳደር ነበር። የንግድ መስመሮቹ ክፍት ነበሩ። ዘመኑ ወርቃማው የእስልምና ጉዞ ዘመን ነበር። እናም የኢብን ባጡጣ ይህን ሞገድ ተሳፍሮ ነው ቻይና ድረስ የተጓዘው። ለአንድ ምዕራባዊ በዚህ ዘመን የኢብን ባጡጣን ዱካ ተከትሎ ማሰስ ወደማይታወቅ ዓለም ጭው ብሎ የመግባት ያክል ነው። በመጀመሪያ ጥንታዊውን የሐጅ ተጓዦች መንገድ ተከትዬ በመሄድ ለውቀት ሲሉ የመጓዝን የእስልምና አስተምህሮ መረምራለሁ። ከዚያ ደግሞ በታላላቅ ሃይማኖቶች መካከል ያለው ድንበር ደብዝዞ ወደ ተማሎሽ የሚገባበትን ከቱርክ እስከ ሕንድ ያለውን መንገድ ተከትዬ ነጉዳለሁ። በጉዞ የመጨረሻ ክፍል ደግሞ የቻይናን የባሕር ላይ የሐር መንገድ ተከትዬ የታላቁን ግን አሁን የተዘነጋውን የእስላማዊ ንግድ ሕያው ቅርሶችን አያለሁ ይላል አስጎብኛችን። ጉዞውን የሚጀምረው ግን ከሰሜን አፍሪካዋ ሞሮኮ ይሆናል የኢብን ባጡጣ የትውልድ አገር እዚያም አይደል? አሁን ታንጄር ነው ያለሁት። ስለ የኢብን ባጡጣ አንዳች መረጃ ካገኘሁ በሚል ፍለጋዬን ጀምሬያለሁ። እናም ፍለጋዬን የምጀምረው ከታንጄር የቀድሞ ከተማ ክፍል ይሆናል። ይህ ቦታ ያኔም ቢሆን የተለያዩ ባህሎች መገናኛ የነበረ ነው። የኢብን ባጡጣ በጎርጎርሲያን 1304 ነው የተወለደው። የእስልምና ሕግ መማሩም ይታወቃል። ከተከበረ ቤተሰብ ነው የወጣው። ጉዞውን ከመጀመሩ በፊት ስለነበረው ሕይወቱ የሚታወቀው እንግዲህ ብቻ ነው። ጉዞውን ካጠናቀቀ በኋላ ስላለው ሕይወቱ ምንም አልጠቀሰም። ዕውቀትን ፈልጓት ፍለጋው ቻይናም ድረስ ቢያስጉዛችሁ እንኳ የሚለው የነቢዩ መሐመድ ሐዲስ በክፍለ ዘመናት ውስጥ ስፍር ቁጥር የሌላቸው ለእውቀት መሻት ጉዞ አነሳስቷል። ከእስልምና አምስት መሠረቶች አምስተኛው የሐጅ ጉዞ ወደ መካና መዲና ማድረግ ነው። የኢብን ባጡጣም እንግዲህ ለሐጅ በሚል ተነስቶ ነው በዚያው ለ29 ዓመታት ዓለምን ያካለለው ጉዞ በእስልምና ትልቅ ቦታ የሚሰጠው ነው። የእስልምና የዘመን አቆጣጠር ጅማሮን በራሱ ነቢዩ መሐመድ ከመካ ወደ መዲና ካደረጉት ጉዞ ነው የሚነሳው። እናም የኢብን ባጡጣ በጎርጎርሲያን 1325 በ22 ዓመቱ ታንጄርን ለቆ እንደወጣ ይገልጻል። ከዚያም የዛሬዎቹን አልጄሪያ፣ ቱኒዚያና ሊቢያን አቆራርጦ ልዩ ፈርጥ ወዳላት አሌክሳንድሪያ እስኪደርስ መጓዙን ጽፏል። አሌክሳንድሪያ እስኪደርስ ስላለው ጉዞ የጻፈው ግን በጣም ውስን ነው። ኢብን ባጡጣ በአሌክሳንድሪያ ተደንቋል። እንግዳ ተቀባይ፣ የምታምር ምዕራብና ምሥራቁን አስማም ተያያዘች ሲል ያወድሳታል። ግን እዚህ ብዙ አልቆየም። በወቅቱ በግብፅ ታዋቂ ወልይ የሆኑትን ሙንያት ባኒ ሙርሺዲን ለማግኘት ከአሌክሳንድሪያ በስተ ደቡብ በአባይ ወንዝ ዳርቻ ወዳለች አንዲት መንደር አመራ። በወልዩ መስጂድ ያጋጠመው ነገር የኢብን ባጡጣን ሕይወት ለአንዴና ለመጨረሻ ጊዜ ቀየረው። የኢብን ባጡጣ አጥኚና ዱካውን እየተከተለ የሚያስጎበኘን ስሚዝ ዛሬ ላይም እኚህ ወልይ ይታወሱ ይሆን እያለ እየጠየቀ ወደ መስጅዳቸው አመራ። የኢብን ባጡጣ በመጽሐፉ ከሙንያት ባኒ ሙርሺዲ ጋር የነበረውን ነገር በዝርዝር ጽፎታል። አረንጓዴ ካባና ጥቁር ቆብ አድርገው እንደነበር ሲያገኙ እንዳቀፉት አብረው መብላታቸውንም ይጠቅሳል። ወቅቱ ሞቃት ነበር ይላል። የኢብን ባጡጣ ሲቀጥል እናም ልተኛ ስል ወልዩ ጣሪያው ላይ ተኛ አሉኝ። ያለሊት በህልሜ በአንድ ትልቅ ወፍ ክንፍ ላይ ሆኜ ወደ መካ ይዞኝ ሲበር፣ ከዚያም ወደ የመን፣ በስተ መጨረሻም ወደ ምስራቅ ረጅም በረራ አድርጎ በአንድ ጥቁርና አረንጓዴ የሆነ ሀገር ላይ ሲያሳርፈኝ አየው። የህልሜ ነገር በጣሙን አስገረመኝ። እናም ለራሴ እንዲህ አልኩ፣ እውንኝ ሙርሺዲ እኔን ከመረጡኝ ስለ ሕልሜ ያውቃሉ እንዳሏቸውም ታላቅ ወልይ ናቸው ማለት ነው አልኩ ይላል ኢብን ባጡጣ። እናም በተከታዩ ቀን ወልዩ ሕልሙን ይፈቱለታል። ወደ መካ ትሄዳለህ፣ ከዚያም ወደ የመን፣ ከዚያም ወደ ቱርኮች አገር ወደ ማዕከላዊ እስያ ትሄድና ህንድ ስትደርስ ትልቅ ችግር ይገጥመሃል፣ ግን አታስብ፣ እዚያ ያለ መንፈሳዊ ወንድሜ ከችግር ያወጣሃል ይሉታል። እናም ልክ እንዳሉት ሆነ። የወልዩ ትንቢት በርግጥም የኢብን ባጡጣን መጽሐፍ ማውጫ ነበር የሚመስለው። የሕይወት ጉዞውን አቅጣጫ በትክክል ነግረውታል። ከአስራ አምስት ዓመታት በኋላ ጻድቁ እንዳሉት ህንድ ውስጥ ከሞት አፋፍ ይተርፋል። ሲቀጥል የበንባ ጡጣ እንዲህ ይላል፣ ወደ እነዚህ ሀገራት የመሄድ ሐሳብ አይምሪ ውስጥ ተቀረጸ፣ እናም እነዚህን ሀገራት እስክ ጎበኝ ድረስ ረፍት አልነበረኝም። ለነገሩ የበንባ ጡጣ እነዚህን ሀገራት ከጎበኘም በኋላ መችረፍት ነበረው። ከዚያም በኋላም ብዙ ቦታዎችን ጎብኝቷል። ብቻ እግሩን ሳይበለው አይቀርም። ሂድ ሂድ የሚል ነገር አለበት። ሦስት አህጉራትን ካካለለ የሦስት አሥርት ዓመታት ጉዞ በኋላ ነበር የጉዞ አእምሮቱ ጋብ ያለለት። ዱካውን ተከትሎ እየተጓዘ የሚያስጎበኘን የኢብን ባጡጣ ኤክስፐርት እንዲህ ይለናል፣ የኢብን ባጡጣ የወደፊት ሕይወቱን የሚተነብይ ሕልም ባየበት ጣሪያ ላይ ቆሜ ጊዜና ቦታ ሟምተው የጠፉ መሰለኝ ይላል። በስተመጨረሻ የኢብን ባጡጣ ወልዩን ተሰናብቶ ሄደ። እናም ከወልዩ ከተለየው በኋላ በጉዞዬ ጥሩ እንጂ አንዳችም መጥፎ ነገር አልገጠመኝም፣ በረከታቸው ዕድሌን አቅንቶልኛል፣ ይለናል። መቼም እንደ የጉዞ አባዜ ተጠናውቶት የለ የሳይናይም በረሃ አቋርጦ ወደ መካ እንደ መሄድ ወደ ደቡብ ተጉዞ የሙስሊሙ ዓለም ዝነኛ ከተማና የእስልምና ሥልጣኔና ባህል ማዕከል ወደ ሆነችው ካይሮ ገባ። የኢብን ባጡጣ ካይሮን የከተሞች እናት ይላታል። የአረመኔው ፈርዖን መናገሻ የነበርሽ ውብ ህንጻዎች የሚገኙ ብሽ ይላታል። ጠንካራ ቢሉ ደካማው ሮሩሆ፣ አረመኔው፣ ትሑቱ፣ መደዴው፣ ሀብታሙ፣ የኔ ብጤው፣ ወራዳው፣ ክቡሩ፣ መሐይም፣ ምሁሩ የሚገኝባት የነዋሪዋ ብዛት እንደ ባሕር ሞገድ የሚገማሽርባት ሲል ያሞካሻታል። በ14ተኛው ክፍለ ዘመን ሁለተኛ አጋማሽ የካይሮ ሕዝብ ብዛት ግማሽ ሚሊዮን ይደርስ ነበር። ይህም የዚያን ጊዜውን የለንደን ሕዝብ ብዛት 34 ሺህ ይገመታል፣ 15 እጥፍ ማለት ነው። የአረብ ሥነ ጽሑፍ ሳይንስና አኪነት መናኸሪያ ነበረች። አሁንም ቢሆን የአረቡ ዓለምና የአካባቢው እስልምና ማዕከል ነች። በዚያን ዘመን የዐይን ካታራክት ቀዶ ሕክምና የሚሰጥበት ክሊኒክ ሁሉ የነበራት ነች። አልአዛር አሁን ድረስ የእውቀት ማዕከል የሆነ የዓለማችን በእድሜ አንጋፋ ዩኒቨርሲቲ ነው። ከመጀመሪያው የኦክስፎርድ ኮሌጅ ሦስት ክፍለ ዘመናት ቀድሞን የተመሠረተው የዚያን ዘመን ዋነኛ የአረቡ ዓለም ምሁራን መሰባሰቢያ ነበር። የኢብን ባጡጣ የካይሮ ጉብኝቱን ተጠቅሞ ከአልዛር መምህራን እግር ስር ተቀምጦ የቁርአን ትምህርቱን ከልሷል። አልዛር አሁንም ዝናው የገነነ ነው። እዚህ የሚሰጠውን ትምህርት ለመቅሰም ከመላው ዓለም በርካታ ተማሪዎች ይጎርፋሉ። ተማሪዎች ከአገራቸው ርቀው ሄደው የሚማሩባቸው በርካታ ምክንያቶች አሉ። ጥራት ያለው ትምህርት በመሻት ብቻ ሳይሆን ሌሎች ባህሎችን ለማየት ከሌሎች አገራት ዜጎች ጋር ለመገናኘትም ነው። ከሀገር ርቆ መማር በትምህርት ላይ ለማተኮር ይረዳሃል የሚሉም አሉ። የመጓዝ ጥሩ ነገር ይህ ነው ይላልቲም እኔ ክርስቲያን ነኝ፣ እናም የጉዞ ጸሐፊ፣ ግን አሁን በሙስሊሙ ዓለም የሃይማኖት ትምህርት ማዕከል ውስጥ ከሙስሊም ተማሪዎች ጋር ስለ መንፈሳዊነት እየተወያየሁ ነው ይላል። የውጭ ሰው ሆን ይሆናል ሲል ያክላል፣ ግን እዚህ የቤት ያክል ነው የሚሰማኝ። ኢብን ባጡጣ የተጓዘባት ግብፅ እንግዳ የሆነ የፖለቲካ ሥርዓት ነበራት። ወጣት ቱርካዊ ባሮች ከማዕከላዊ እስያ መስኮች ወደ ግብፅ እንዲመጡ ተደረገ። ከዚያም ሙስሊም እንዲሆኑ ተደርጎ የጦር ስልት ተምረው ነፃነታቸውን እንዲያገኙ ተደረገ። በመቀጠል ከፍተኛ የመንግሥት አስተዳዳሪዎችና ሱልጣኑ ጭምር ከመሃከላቸው ተመረጠ። እናም እኒህ ተዋጊ መደቦች ማምሎክ ተሰኙ፤ ትርጉሙ ባሮች ማለት ነው። እናም ጸጥለጥ አድርገው ገዝተዋል። የማምልኮች ዋነኛ የገቢ ምንጭ የንግድ መስመሮች እንደመሆናቸው ለነጋዴዎች ማረፊያ የሚሆኑ ሰፋፊ ካራቫን ሴራዎችን በየቦታው ገንብተዋል። ለምሳሌ ያክል ለሶሪያ ነጋዴዎች የተገነባ አንድ ካራቫን ሴራይ ከቃ ማከማቻ ሰፋፊ መጋዘኖቹ በላይ በተሰሩ ማረፊያዎች ውስጥ በአንድ ጊዜ አራት ሺህ ያክል እንግዶች መስተናገድ ይችሉ ነበር። ኢብን ባጡጣ ካይሮ በነበረበት ጊዜ ሱልጣኑ መሐመድ አልናስር ኢብን ቃላውን ይሰይ ነበር። ይህን ሱልጣን አስመልክቶ የሚነገር ነገር አለ። ሲወለድ የተጨበጡ የእጆቹን ጣቶች ሲዘረጓቸው ደም ፈሰሰ። አዋላጇ የልጅ መጥፎ ነው፣ ዘመኑ በደም የተነከረ ይሆናል አለች። እንዳለችውም ሆነ፣ ጨካኝ መሪ ወጣው። ከማምልኮች ጋር እስካልተጣላ ድረስ ግን የ14ኛ ክፍለ ዘመኗ ካይሮ ብዙ አዝናኝ ነገሮች የነበሩባት ምርጥ ከተማ ነበረች። በየሱቁ አፍ የሚያስከፍቱ ተረት ተናጋሪዎች ነበሩ። የጥላ ድራማ ትዕይንት፣ ዳንሰኛ ገመሎችና፣ በፈሳቸው የሚያዝናኑ ፕሮፌሽናል ኮሜዲያኖች ጭምር የነበሩባት ምርጥ ከተማ። ምግብስ ቢሉ በካይሮ ምርጥ ነበር፣ ይላል ኢብን ባጡጣ። በተለይ ደግሞ የጎሽ ወተት አይቡ ጣፋጭነት ተወዳዳሪ የለውም ይላል የኢብን ባጡጣ በዚያን ዘመኗ ካይሮ ጥንታዊ የከተማ ክፍሉ ስለነበረው አልካራፋ ስለሚሰኝ የቀብር ቦታም ጽፏል። ቦታው ፈጣሪ የገነት አጸድ ይሆናል ያለው የሙካታም ተራራ አካል ስለሆነ በመንፈሳዊ ኃይሉ የታወቀ መሆኑን ይገልጻል። የኢብን ባጡጣ ስለዚያ የቀብር ቦታ ያሰፈረው እንዲህ ይላል፣ ሰዎች በቀብር ቦታ ውስጥ የሚያማምሩ ጉልላቶችና የጸሎት ቦታዎችን ገንብተው በግንብ አጥረዋቸዋል እናም ቀን ከሌት በአማረ ድምፅ ቁርአን የሚቀሩ ቀጥረዋል ሁሌ ሐሙስ ምሽት ደግሞ ሰው ሁሉ ቤተሰቡን ይዞ እዚያ ቦታ በጸሎት ያሳልፋል ይላል። የኢብን ባጡጣ የገለጸው የዛሬ 700 ዓመት ግድም የነበረው የልማድ እስከ ቅርብ ጊዜ ድረስ ቀጥሎ አሁን ግን ከቅርብ ጊዜ ጀምሮ ቆሟል ትላለች ቦታው ላይ ተወልዳ ያደገችው ሀቢባ ቢያነው። የቀብር ቦታ ላይ የዚህ ዘመን የካይሮ ሕዝብ ገብቶ እየኖረበት ነው። በዚህ ሁኔታ የአሁኑ የግብፅ መንግሥት አፍሮ ጥሪ ያክሏል ይላል አስጎብኛችን የኢብን ባጡጣ የገለጸው ባህል አሁን ባይኖርም የጥንት ግብፃውያን ተጽዕኖ ሳይሆን አይቀርም። የአሁኖቹም ግብፃውያን ከሟቾቻቸው ጋር ያላቸው ቅርበት የተለየ ነው። ከነዋሪ ይልቅ ሟችን የምንንከባከብ አስገራሚ ህዝቦች ነን ትላለች አቢባ በመቀጠል ኢብን ባጡጣ ካይሮን ለቆ ወደ ደቡብ አቀና። ዓላማው ቀይ ባሕርን አቋርጦ ወደ ተቀደሰችዋ መካ መድረስ ነው። የሐጅ ጉዞ ወቅትን ቁጭ ብሎ ከመጠበቅ ግን መቼም የጉዞ ነገር አይሆንለትምና፣ እስከዚያው ድረስ አባይን ተከትሎ ያሉትን ከተማና መንደሮች መጎብኘት ጀመረ። ኢብን ባጡጣ በወቅቱ በአባይ ወንዝ ዳርቻ ባሉ የእርሻ መሬቶች ላይ ይጣል ስለነበረው ግብር ሲያውሳ እንዲህ ብሏል። በዚያን ዓመት የአባይ ወንዝ ከፍታ 16 ክንድ ከሆነ ሕዝቡ የተደነገገውን ግብር ሳይቀንስ ሳይጨምር እንዲከፍል ይደረጋል። የውሃው ከፍታ 18 ክንድ ከደረሰ ግን ሰብሉ በጎርፍ ስለሚወድም ግብር አይጣልም፣ ወረርሽኝም ይከሰታል። የወንዙ ከፍታ 15 ክንድ ብቻ ከሆነ ግን ግብሩ እንዲቀንስ ይደረጋል። የውሃው ከፍታ 14 ክንድና ከዚያ በታች ከሆነ ግን ታላቅ መከራ እንደመጣ ታውቆ ፈጣሪ ዝናብ እንዲያዘንብ ጸሎት ይደረጋል ብሏል። የኢብን ባጡጣ የዚህ ዘመን የግብፅ ቱሪዝም ዋነኛ ትኩረት ስለሆኑት ፒራሚዶች፣ ስፊኒክስና መሚዎች ምንም ያለው ነገር የለም። ይልቁንም ሉክሶር ባለ አንድ የጥንት ግብፃውያን ቤተ መቅደስ አናት ላይ የኢብን ባጡጣ የጎበኛቸው የአንድ ሙስሊም ጻድቅ መቃብር አለ። ጻድቁ በጽድቅ ሥራቸውና ሳያስተጓጉሉ በየዓመቱ በሚያደርጉት የሐጅ ጉዟቸው ይታወቃሉ። አሁን ላይ የእኚህን ጻድቅ ቀብር ለመጎብኘት ከሺህ ኪሎ ሜትሮች በርካቶች ይጎርፋሉ። ከሉክሶር ወደ ደቡብ አቀና። የኢብን ባጡጣ ዘመን በወልዮች የተሞላ ሳይሆን አይቀርም። እዚህም የዘራረጋቸው ከነቢዩ መሐመድ የሚመዘዝ ሌላ ወልይ ያገኛል። በጅዳ በኩል ወደ መካ ለመሄድ መነሳቴን ስነግራቸው ወልዩ ይህን ለማድረግ በዚህ ወቅት አይሳካልህም፣ ተመለስ። የመጀመሪያ የሐጅ ጉዞህን የምታድርገው በየብስ በሶርያ በኩል እንጂ በሌላ በኩል አይደለም አሉኝ፣ ይላል። የኢብን ባጡጣን ዱካ ተከትሎ እየተጓዘ ያለው ቲም የተከራዩት ጀልባ ላይ የሚሠራውን ሙስጠፋን እኔስ የኢብን ባጡጣን ዱካ ተከትዬ ቻይና ድረስ ማድርገው ጉዞ ይሳካልኝ ይሆን ሲል እንደ ቀልድ ይጠይቀዋል። ሙስጠፋም አሁን ይሳካልሃል፣ የምር ከነፍስ ከሻትቅ ከነየትቅ ይሳካልሃል ይለዋል። የሙስጠፋም ትንቢት ለመስመሩ እኛ ምስክር ነን። ምክንያቱም እነሆ የበምባ አጡጣ የቻይና ድረስ ጉዞ የሚዘክረውን ዶክመንተሪ እየሰማንም አይደል? የበምባ አጡጣ ወልዩ በዚህ በኩል አይሳካልህም ቢሉትም እርሱ ግን የትኛውንም የጉዞ ዕድል አያባክንምና በዚህ በኩል ባይሳካለትም በዚያው የሚታይ ነገር መቼ ይጠፋል በሚል የአረብ ግመል ነጂዎችን ተከራይቶ ወደ ቀይ ባሕር የወደብ ከተማዋ አይዳባመር በአይዳ በኩል ቀይ ባሕርን ተሻግሮ መካ ለመድረስ ያሰበው ጉዞ ግን ሳይሳካለት ተመለሰ። በቀይ ባሕር በኩል ወደ መካ ለማቅናት ከቤዱዊን አረቦች ጋር ዐሥራ አምስት ቀናት ተጉዞ የግብፅ የቀይ ባሕር ዳርቻ የደረሰው የኢብን ባጡጣ የጻድቁን ትንቢት የሚያጸና ነገር ጠበቀው። አካባቢውን እያስተዳደረ የነበረው ቤተሰብ በማምሉክ የበላዮቹ ላይ አምጾ የተወሰኑ መርከቦችን አስምጦ ተጨማሪ ዓመፅ ለማቀጣጠል እየዛተ ሲጋበዝ ደረሰ። ስለዚህም በዚህ በኩል ሐጅ የማድረግ እቅዱ እንደ ከሸፈበት የተረዳው የብንባጡጣ ወደ ካይሮ ለመመለስ ተገደደ። የብንባጡጣ በርግጥም ወልዩ እንዳሉት በመሬት በሶርያ በኩል ነበር ወደ መካ መድረስ የቻለው። በዚህም ሳቢያ እግረ መንገዱን ሄብሮንን ኢየሩሳሌምንና ቤቴልሔምን ጎብኝቷል። በነሐሴ ረመዳንን በደማስቆ ጾሞ ወደ ደቡብ አቅጣጫ ወደ መዲና 1300 ኪሎ ሜትሮች ከሚጓዘው የነጋዴዎች አጀብ ጋር ተቀላቅሎ ወደ መዲና አቀና። በመዲናም ለአራት ቀናት ቆይቶ ጉዞ ወደ መካ። ለብዙዎች መካ የጉዞ ማብቂያ ነው። እናም አብዛኛው ሰው መካ ከደረሰ በኋላ ወደ ቤቱ ያቀናል። ለኢብን ባጡጣ ግን ገና ጉዞ መች ተነካና፣ መካ ራሱ ተመልሶ ይመጣል። ለአሁኑ ግን ወር ያህል መካ አርፎ ሲያበቃ የሐጅ ጉዞአቸውን አጠናቀው ወደ ሀገራቸው ከሚገቡ ሐጃጆች ጋር ወደ ኢራቅ አመራ በአጠቃላይ በህመም ተዳክሞ ለሁለተኛው ሃጅ መካ እስኪገባ ድረስ ኢራቅ፣ ኢራንና ከፊል ቱርክን አካለለ። በዚህም አሁን ድረስ ያሉትን የዚያን ዘመን ታላላቅ ከተሞች ባግዳድን፣ ባስራን፣ ኢስፋሃንን፣ ሺራዝን፣ ታብሪዝንና ሞሱልን አካሏል። የኢብን ባጡጣ የመንጎሎች ወረራ ሳይነካት ተርፋ ባገኛት ሺራዝ እጅጉን ተመስጧል። ነዋሪዎቿ መልካቸው ያማረ፣ ልብሳቸው ጸዓዳ ያለላት ሺራዝ በባዛሮቿ በአትክልት አጸዶቿና በወንዞቿ ውበት ከደማስቆ የምትስተካከል እርሷ ብቻ ነች ብሎላታል። እናም እዚያ ሳለ ስለ ሰማው የአንድ የከተማዋ ዝነኛ ሼህ ታሪክ እንዲህ ሲል አስፍሯል። በአንድ ወቅት ሼሁ ከሰላሳ ያክል ሰዎች ጋር ወደ ተራራማ ቦታ አቀኑ። እናም ሰዎቹ በጣም ተራቡ። ቦታው ደግሞ በርካታ የዞን ግልገሎች አሉበት ነው ረሃብ የጸናባቸው ሰዎች ረሃባቸውን ለማስታገስ በቦታው እንደ ልብ ከሚገኙት የዝሆን ግልገሎች አንዱን አርደው ለመብላት ሼሁን ሲጠይቁ የሼሁ መልስ አይሆነም ሆነ መብላት አትችሉም አሏቸው ሰዎቹ ግን አይሆንምን ወዲያ ብለው አንድ የዝሆን ግልገል ይዘው አርደው በሉ ሼሁ የዝሆን ግልገሉን ሥጋ እንዲበሉ ሲጠየቁ አላደርገውም አሉ እናም የዚ ያለት ሌሊት አዳሜ የዝሆን ግልገል ሥጋ በልቶ በተጋደመበት ትላልቆቹ ዝሆኖች ከየቦታው ተሰባስበው ሰዎች ወደ ተኙበት ቦታ መጧ ይላል። ታሪኩ ሲቀጥል እናም ሥጋውን ያልበሉት ሼሁ ብቻ ሲቀሩ ዝሆኖቹ የተኙትን ሰዎች አንድ በአንድ እያሸተቱ ሰላሳውንም ረግጠው ገደሏቸው። ሼሁን ግን ከዝሆኖቹ አንዱ በኩምቢው አንስቶ ጀርባው ላይ ካስቀመጣቸው በኋላ የዝሆኖቹ መንጋ ወደ ከተማዋ ጉዞውን ቀጠለ። ከተማዋ በር ላይ ሲደርሱም የከተማዋ ነዋሪ ተገርሞ እየተመለከተ ያው ዝሆን ሼሁን በኩምቢው ከጀርባው ላይ አንስቶ ሰዎቹ ፊት መሬት ላይ አስቀምጧቸው የዝሆን መንጋው ወደ መጣበት ተመለሰ። መካ ለሦስት ዓመታት የቆየው የብንባ ጡጣ ዳግም የጉዞ አእምሮቱ ተነሳበት። እናም ወደ ጅድ አቀና። ከዚያም የየመኖቹን ሰነአና ኤደንን ጎብኝቶ ያኔ በኢትዮጵያ ክርስቲያን ግዛት አጼ ስር ወደ ነበረችው ዘይላ አደረሰ። ቀጠልና ሞቃዲሾ ገባ። ብዙ ሀብታም ነጋዴዎች የነበሩባት ሰፊ ከተማ እንደሆነች የገለጻት ያኔዋ ሞቃዲሾ ከፍተኛ ጥራት ያለው ጨርቃጨርቅ ወደ ግብፅና ሌሎች አገራት የምትልክ እንደነበረች ይገልጻል። ሶማልኛና አረብኛ ተናጋሪው የሞቃዲሾው ሱልጣን አቡበከር ሚኒስትሮች፣ ዳኞች፣ የጦር አበጋዞችና ጃንድረቦች ጭምር ነበሩት ይላል። ኢብን ባጡጣ ሞቃዲሾን ለቆ ወደ ደቡብ ጉዞውን ቀጠለ። በዚህም ሞምባሳን ጎብኝቶ እስካሁኗ ታንዛኒያ የደሴት ከተማ ኪልዋ ድረስ ሄደ። የወርቅ ንግድ ሁነኛ መተላለፊያ የነበረችው የያኔዋ ኪልዋ ውብ በሆነ መልኩ የተገነባች ድንቅ ከተማ እንደነበረች ይገልጻል። ከዚያ ደግሞ የባሕሩ ንፋስ አቅጣጫውን ሲቀይር ወደ አረቢያ የመልስ ጉዞውን ጀመረ። ግና በተቻለው መጠን በአንድ መንገድ ከአንዴ በላይ ላለመሄድ የቆረጠ ነውና የኢብን ባጡጣ መጀመሪያ ወደ ኦማን ሄደ። ከዚያም በሆርሙስ ሰርጥ አድርጎ ለሦስተኛ ሐጅ መካ ገባ። እንደ እውነቱ ጉዞ አይምሮን ያሰፋል። የኤበን ባጡጣ ጉዞ ግን ከአይምሮም በላይ ይሰፋል። ከ120 ሺህ ኪሎ ሜትር በላይ ከሚሆነው የኤበን ባጡጣ የ29 ዓመታት ጉዞ እጅግ ጥቂቱን ብቻ ነው መዳሰስ የምንችለው። ይህ አንድ ቦታ ረግቶ መቀመጥ የማይሆንለት የመንገድ ወዳጅ በ14ኛ ክፍለ ዘመን ከትውልድ ከተማው የሞሮኮዋ ታንጀር ተነስቶ በወቅቱ የሚታወቀውን አብዛኛውን የዓለም ክፍል አዳርሷል። ቅርባችን ካለችው ዘይላ፣ ሞቃዲሾና ዛንዚባር እስከ ቱርክ፣ ህንድ፣ ቻይና፣ ራሻና ዩክሬን ድረስ ተጉዟል። በቀጣይ ጉዞ ወደ አናቶሊያ አቅንቶ የጃላሉዲን ሩሚን ኮንያ ይጎበኛል። በህንድ ዮጌዎችን ከኢትዮጵያ እንዲሄዱ የሚናገሩትን የህንድ አበሾች ወይም ሲዲዎችን፣ የደልሂውን እብዱን ሱልጣን ምን ያላገኘዋለ፣ የቱርክ ዴርቪሾች፣ የህንድ ተማሊያዎች፣ የማልዲቭስ መታተኞች፣ የቻይና ጠቢባን፣ ምንም አልቀረው። ጉዞ አይምሮን ያሰፋል። የኢብን ባጡጣ ጉዞ ግን ከአይምሮም ይሰፋል።